ልክ ሰው በቅድስና ሲበቃ እግዚአብሔርን እንደሚመስለው ሰው በተንኮል ሲበቃ ጋኔን ይመስላል ማለት ነው። እንዳጋንንት ዋሾ እንዲያውም ምን ይላል መሰላችሁ፣ እመቤታችን በቤተ መቅደስ ሳለች አይሁድ ተሰብስበው እንዲህ ያለች ጠላት ተነስታበናለች፣ አጥፋልን ብሉን፣ አጠፋሏቸኋለሁ ዛሬ አለ። ሄዶ ጨብ ጨብ ጨብ ቢያደርግ ሶስት መቶ አጋንንት መጡለት። አጋንንቱ ምን እንዳሉ ምታውቃላችሁ? እሱም የሚሳነኝ የለም፣ ዛሬ ማርያምን አጥፍቻድራለሁ ነበር ያለ። አጋንንቱ ደግሞ መጡና ጭራሽ፣ አረ እንዲህ ያለች ጠላት ተነስታብኛለች አጥፉልኝ ቢላቸው፣ ምን ይሳነናል ብለን ነው ለመት ብለን ጠብልሉ፣ ምድርን እንጠበልለከ ወለመት ብለን አውርዱ፣ ሰማይን አወርድለከ ሰማይንም እናወርደዋለን፣ ምድርንም እንጠቀልን። ከዚህ የባሰ ደግሞ ወደ እግዚአብሔር ከመገብር የዝዞ እንደ ባሪያ ነው የምናዘዋሉት። ይህን ይዘው ሊቃውንቱ ምን ያሉ፣ የዋሾ ልጅ ዋሾ ይላሉ። የእውነት ልጅ እውነት ነው። የእግዚአብሔር ሰዎች እግዚአብሔርን መስለው ይኖራሉ። የአጋንንት ልጆች ደግሞ አጋንንትን መስለው ይኖራሉ። ስለዚህ የአጋንንት ወዳጆች የሆኑና በአጋንንት የበቁ ሰዎች ፍጹም እሱን የመሰሉ በስጋ ስገዋን ሆነው በመንፈስ በአጋኔን መንፈስ የሆኑ ሰዎች ግን ቁጡ ናቸው፣ ጨካኞች ናቸው፣ ደም አፍሳሾች ናቸው። በክብራቸው ከመጡባቸው የማያጠፉት ሰው፣ የማይገሉት ሰው፣ የማይከስቱት ሰው፣ ስም የማያጠፉት ሰው የላቸውም። ውሸታሞች ናቸው። የሚኖሩት የእግዚአብሔርን ክብር እየቀሙ ነው። እንደዚህ አይነት ሰዎች ምን ይባላሉ? በተንኮል የበቁ ይባላል። በተንኮል የበቁ በዚህ ዓለም ላይ ሰው ፈልጎ የማይደርስባቸው ሶስት ነገሮች ናቸው። እንዳትፈልጓቸው ስሩ። ዝም ብላችሁ ብታገኙትም አትታበዩበት፣ ተጠቀሙበት እንጂ ብታጡትም አትዘኑበት። ሶስቱን ነገር አንደኛው ገንዘብ ነው። ገንዘብ የሚፈልግ ሰው መጨረሻ ላይ ገደል ከቶት ነው የሚሄደው። ደስታ የለውም፣ እርካታ የለውም፣ በቃኝ የለውም። ሁልጊዜ ማዘን ነው። በነገራችን ላይ በምድር ላይ ትልቁ ሀዘንተኛ ሀብታም ነው ድሀ። በምድር ላይ ትልቁ ሀዘንተኛ ሀብታም ነው ድሀ። ሀብታም ነው። እንደው አባ መቼም ይሄን ለማለፍ ፈልጎ ነው ብላችሁ ነው ለመደገፍ ነው። ሀብታም ነው ድሀ ነው ሀዘንተኛ። ለምን ይመስላችኋል? ሀብታም ነው ሀዘንተኛ ስለዚህ ሰሎሞን ምን አለ መሰላችሁ? የድሃ እንቅልፉ ጤና ነው አለ። የድሃ ምንድን ነው እንቅልፉ? ምንድን ነው እንዴት ነው? የባለጸጋስ ጤነኛ እንቅልፍ የለውም። እንዴት? አንደኛ ይሄኛውን ሀብቴን እንዲህ ላድርገው፣ ይሄኛውን እንዲህ ላድርገው፣ ለዚህኛው ካምፓኒ ማንን ኃላፊ ያድርገልሽው ነው የሂሳብ ባለሙያ ማንን ልምረጥ፣ እንትኑን እንዴት ላድርገው፣ እንደገና ደግሞ እገሌ የሚባለው ነጋዴ ሰሞኑን የበለጠኝ፣ ለምንድን ነው ጥሩ ንግድ እየገባለት ነው? የእሱ ገበያ ደምቋል። ምን ይሻለኛል? ጭንቅ ሲቋጥር ሲፈላ ሌሉትኝ ነገር፣ ሰሞኑን ደግሞ የመንግስት ግብር ጨመረ፣ እንዴት ነው ደግሞ ይጨነቃል። መከራው እናቴ እናቴ፣ ያዝናል ዳሳ ባለሙያ አይመድብ፣ ማናጀር አይቀጥር፣ እንትኑን የት ልጣለው አይል፣ ኦዲት እደረጋለው አይል፣ ቫት ጨመር አይል። ለሽን አላቴ ማለዳ በቃ ከች ብሎ ተነስቶ ማለት ሰማያት። እንደው ትልቅ ሰው ማን ነው አሉ ጌታን የጠየቁት። አንተነህ መባል ፈልጓል ሁሉም ማለት ነው። ይህ ክርክር የተነሳባቸው ደግሞ አስታከው ለመጠየቅ ነው፣ በሦስት ምክንያት ነው። ቅዱስ ጴጥሮስን ጌታ ሶስት ነገር ብሎታል። ስሞን ወልደ ዮና የዮና ልጅ ስሞን ሆይ አንተ ብፁህ ነህ፣ ብፁህ አንተ ስሞን ወልደዮና አንተ ብፁህ ነህ፣ አንተ ዐለት ነህ። አንተ ኰኵሕ ዐለት የሚል ስም አወጣልሃለሁ ወበዛቲ ኮክ አህንጻ ለቤተ ክርስቲያኔ በዚያች አለት ላይ ቤተ ክርስቲያኔ እንሰራት አለው። ወይ ክልዋ አናቅጸ ሲኦል አንቀልቅሎታ ወአማስኖታ የሲኦል ደጆች አናውጻቱም። ቤተ ክርስቲያንን ባንተ አለት ላይ መሰርታት አለው ብሎ ለቅዱስ ጴጥሮስ ጌታ አለት የሚል ስም አወጣለት። አሃ እሺ፣ አለት የሚል ስም አወጣለት። ለእኛስ አላወጣም። እንኳን አለት ድንጋይ የሚል ስም አላወጣለን። እሺ ለምን? አንድ ጥያቄ በሉ። ሁለተኛ ደግሞ ምን ይላል? ወለከ ሁበከ መራውተ ዘመንግስተ ሰማያት ዛሰርከ በምድር ይኩን እሱረ በሰማያት ወዘፈታይከ በምድር ይኩን ፍትሃ በሰማያት በሰማይ ያሰርከው በምድር ያሰርከው በሰማይ ይታሰራል በምድር የፈታኸው በሰማይ ይፈታል። የመንግስተ ሰማያት መክፈቻ ቁልፍ እሰጥሃለሁ አለው። ቅዱስ ጴጥሮስ ነው የሚበልጥ ማለት ነው። ሁለተኛ ጥያቄ ሶስተኛ ደግሞ አንድ ቀን ጸሐፍት ፈሪሳውያን ተሰብስበው መጡና መምህር አሉት። ጌታን አቤት። ለቄሳር ግብር እንክፈል አንክፈል? የዚህ ዓለም አንዱ ተንኮሉ መምህራንንና አባቶችን በፖለቲካ አጣብቂኝ ውስጥ ማስገባት ነው። አንዱ ተንኮሉም አሁን እዚህም ውስጥ እኮ አለ። እዚህ ወሬ ሊጠባ የመጣም ፖለቲካ የምንሰብክ መስሎት የመጣ እዚህም ውስጥ አለ አሁን ማለት ነው። እነማን እንደሆኑ እግዚአብሔር ያውቃል። ለነፍስ ተምረብተድ ይሻለ ነበር፣ ይልቅ ማለት ነው። አሁን ምን አሉት ለቄሳር ግብር እንክፈል አንክፈል? አሉት። አይ ክፈሉ ቢል አረ የሰውየ ፖለቲከኛ ነው ሊሉት፣ አትክፈሉ ቢል ደግሞ በመንግስት ላይ ያምጻል ሊሉት ማለት ነው። ችግር እኮ ነው። እናንተ ከሰው ጋር መኖር እኮ ችግር እኮ ነው። ክርስቶስን በዚህ አጣብቂ ጥያቄ ጠየቁት ማለት ነው። ዛሬ የቤተክርስቲያን አባቶችን ይሄ መንግስት ልማታዊ ነው ቢባል ፖለቲከኛ ናቸው እኒ ሰውየ ተነካክተዋል ማለት ነው ይባላል። ይህ መንግስት ሌባ ነው ቢባል ደግሞ እኔም አላልኩም አሰረቀም እንላለን። ሌባ ነው ደግሞ ከተባለ ደግሞ አ ይህ መንግስት ሊገለብጡ ነው ማለት ነው ደግሞ ደግሞ ይባላል ማለት ነው። ችግር ሁሉንም ሲናገሩ ችግር ነው። ከዚያ በኋላ ጌታን ምን አሉት? ሳንቲሙ የማስቲ ሳንቲሙን አምጡት አላቸው። አመጡት። ዘመኑቱ መልኩ ወመጽሐፉ ከመጽሐፉ ላይ የተጻፈው ስምና ፎቶ የማን ነው አሉ። በቀኝ በኩል የኪሩቤል ስዕል አለው፣ በግራ በኩል የቄሳር ስዕል አለው። ሊያስቸግሩ አይደል የመጡ። በሉ እንግዲያስ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ አላቸው። ምን ማለት ይመስላል? አንድ ጎኑን ለቄሳር አንድ ጎኑን ለእግዚአብሔር ስጡ ማለት ይቻላል። አንዱን ሳንቲም አስቸግረው ስለመጡ አስቸጋሪ መልስ መልሶ ሰደዳቸው ማለት ነው። እንዳይችሉ አደረጋቸው። ጥሩ ጥሩ በዚህ ተረተናል ተረተናል አሉና፣ ሌላ ቀን ከበድ ያለ ጥያቄ አመጡ። ለደቀ መዛሙርቱ ቀረብ አሉና መምህራችሁ ግብር የማይከፍል ለምንድን ነው አሉ። አሁን ሌላ ጥያቄ አሁን የማይታለፍ ጥያቄ አመጡ። በሐሳብ የመጣውን በሐሳብ ረታቸው። አሁን በተግባር መጡ። መምህራችሁ ለምን ግብር አይከፍልም አሉ። የነገስታት ልጆች ይገብራሉ አይገብሩም አላቸው። አይገብሩም ያስገብራሉ እንጂ እንግዳኔ የአብ የባህሪ ልጁ እገብራለሁ እንደ አስገብራለሁ እንጂ የንጉሥ ነገሥት የአብ ልጅ እኮ ነኝ፣ እኔ የንጉሥ ልጅ እኔም ንጉሥ ነኝ አላቸው። ግን ከመእይት አወቁ ህዝብ ህዝቡ እንዳይበጠበጥ ግን፣ አለ ቅዱስ ቄርሎስን ቅዱስ ጴጥሮስን፣ ሂድና ህባይር እዚያ አሳ ተቀበልና፣ አሳ አጥማጆች ደ ሐሳው ግብር አምጥተህ ክፈል አለው እዚያ። በኋላ ተመልከቱ፣ ምን አደረገ? አሳው ሲወጣ ካሳው ውስጥ ምን አገኘ? ወርቅ ዲናር አገኘ። ከዚያ በኋላ ያንን ከፈለ። ምን አደረግ መሰላችሁ? ህግን ማክበር ስለሚገባው የህግ ባለቤት ስለሆነ ግብር ከፈለ። ጌትነቱን ለመግለጥ ግን ለእኔ ባህር ትገብርልኛለች፣ እናንተ ገብር ትሉኛላችሁ አላቸው። እኔ ባህርን የማስገብር የባህር ፈጣሪዋ ነኝ። እንስሳት አራዊት ለእኔ አውቀው ይገብራሉ። ምድር ትገብርልኛለች፣ ሰማይ ለእኔ ይገብራል። ይባርክዎ ሁሉ ግብረ እግዚህ ለእግዚአብሔር እግዚአብሔር የፈጠራቸው ፍጥረታት ሁሉ የምስጋና ግብር ለእግዚአብሔር ያወጣል። አሃ ለኔም ለአንተም ክፈል ብሎታል ቅዱስ ጴጥሮስን። እንግዲህ ቅዱስ ጴጥሮስን ለኔም ለአንተም ግብር ክፈል ካለው ቅዱስ ጴጥሮስን ከራሱ ጋር እኩል እያደረገው ስለሆነ ጴጥሮስ ነው የሚበልጥ ማለት ነው። ቁርጡን ይንገረን ዛሬ አሉ ሐዋርያት። ሶስት ነገር ለይቶ ስላደረገለት ዛሬ ቁርጡን ማወቅ አለብን ማን ነው ትልቅ ብለው ጠየቁት። እሱ ደግሞ ነገሩን ከጉዳይ ያወጣና ወፀዋ አሐደ ሕፃነ ወአቀመ ማእከሎሙ። ነገሩን ጴጥሮስንም ሳይጠራ ዮሐንስንም ሳይጠራ ቶማስንም ሳይጠራ ሌላውንም ሳይጠራ አንድ ሕፃን አመጣና ከመካከላቸው አቆመ። ሕፃን ነው። ያን ሕፃን አቆመና ምን አላቸው? አማን አማን እብለክሙ እመኢተመየጥክሙ ከመዝንቱ ሕፃን ኢትበውኡ ውስተ መንግሥተ እግዚአብሔር። እውነት እውነት እላችኋለሁ ካልተመለሳችሁ እንደዚህ ሕፃን ካልሆናችሁ መንግሥተ ሰማያት አትገቡማል። ዛተሀተ ርእሶ ከመዝንቱ ሕፃን ውእቱ የአቢ በመንግሥተ ሰማያት እንደዚህ ሕፃን